ልልልልልል እንዴ! እኔ ማነው ደስ ያለው ማነው የሰው ደስታ ደስ የሚለው ማለት ነው። ዛሬ ሩታ ተነገ ወዲያ ወዴ ካናዳ ጉዞዋን ልታረግ ነበር ሰርዛለች። እሱም ምንድን ነው ጋሽዬ ተቡታ ጀራ መጥቶ የእነ አብርሃም አባት ድንገት አብርሃምን ሰርፕራይዝ አረገው ማለት ነው። አሁን ያለው ሸገር አዲስ አበባ ነው ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የማርያም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? እኔ ሰላም ነኝ፣ አልሐምዱሊላ። ለቻናል አዲስ የሆናችሁ ሸር፣ ላይክ፣ ሰብስክራይብ በማድረግ ገባ ገባ እያላችሁ ዛሬ አዲስ ትኩስ፣ ምንም ያልተነካካ ወሬ እየላችሁ መጥቻለሁና ገባ ገባ እያላችሁ ኑ እንወያይ ማለት ነው። ሀባይብ ገልቢ ያው ጋሽዬ ባለፈው መሄድ ያለው ወደ አዲስ አበባ ብሎ የፍሬም ጋሽዬ እኔን መነኝ ነገሩን አበርደዋለሁ አንተ ዝሁነህ እናቴ ጋ ዶ አርግ በስልኳችህ ሰብስክራይብ ስላደረክን የሚለቀቀው ኖቲፊኬሽን ትደርስህ ተመልከት ደጉንም መጥፎውንም ብሎ አረጋግቶት ቡታጀራ ድረስ መጥቶ መመለሱን ታውቃላችሁ። እናንተም ያያችሁት ነው ማለት ነው። ሆኖም ሳለ ጠቡ በቃ ልያቦካው ለራት አይበቅም እንደ የሚባለው ማለት ነው። ብዙ ልታይ ልታይ እያሉ ይሄን የፈረስ ጭራ እየድ የነቀሩ ይሄን የተውሶ ብልቅል ጫማ ቦርሳ፣ ልብስ እየለበሱ ልታይ ልታይ እያለ የማሸላት አለቀኗ ተቆረጠች እየሆነ በሰው ትዳር አለን አለን እያሉ አስተካክለው አንድ ጆ ግንጀራ አስተካክለው የማያሰፉ ሁሉ ወንዴ ላይ ሾጠጥ ሾጠጥ እያሉ ሰው ትዳር የሚወጡ በቃ በሁሉም ነገር ህይወታቸው ደስተኛ አይሆንም። በሰው ህይወት የገባሰን በጣም ከባድ ነው። እና ሩታ ዋጋ ከፍላል። ሌላ ብረሽ የምትወዳቸውን ቤተሰብ ማለት እንግዲህ እንደየሃይማኖታችን ተፈጣሪ በታች አሉን ወይም ስጦታችን ወላጆች ናቸው። ባልም ይሁን ልጅም ይሁን ትናንት የመጣ ነው። ወላጅ ግን ዋጋ ከፍሎ ያሳደገን ነው። ዋጋ ከፍለው እኛን ለማሳደግ ለመውለድ ዋጋ ከፍለዋል። ስለዚህ ክብር ለቤተሰብ ነው፣ ግን ሩታ ክብር ቤተሰቦቿን እንዲያለ ሆኖ ማለት ነው። አብርሽን አፍቅራ ተይያሏ ቤተሰቦቿን ረጋግጣ ቦታጀር መጣ ሁኖን ፍቅሯን አይቀበላ ብሎ አይታችኋል። ዋጋ ከፍላ በቃይ ብላ ወደ አዲስ አበባ ስትመጣ ነው። እንደገና በኤፍሬም በሃይሚና በሙቤ ተገፋፍቶ ህር ተመናሃር ያስቀራት ብለው እየሮጠ ሂዶ ያስቀራት ማለት ነው አብርሽ ማለት ነው እና ሰላሳ ኮክ ኩልኩላ የኢትዮ ብር ትከፍላቸው የፈረሽ ጭራ እየድ የነቀሩና ይህን ዱቄት እየተቀቡ ቦርሳ እየያዙ እየመጡ አብርሽ አብርሽ ቢሉት መስማት የለበትም። ዋጋ የከፈለችለት ኢትዮጵያ እንትን ይቅርታ፣ ዋጋ የከፈለችለት ይህ እንትና ናት ሩታናም ማለት ነው እና እንደዚህ መሆን አይጠበቅብህም አብርሽ ሴት እኮ ይሄዳል ይመጣል ደግሞ ይሄ የኢትዮብ ብልጭ ልጭ አንድ ዮ እንጀራ አስፊ ብትላት እያንዳንዷ የማታሰፋ ናት ስለዚህ ሁሉ ሴት ሴት እንዳይመስልህ ሚካብ ተለቅልቆ የፈረሽ ጭራ አርጎ በአሁን ጊዜ እኮ አሁን ያሉት ኢትዮጵያ ሴቶች አርቲፋሽን በሏቸው ጥፍር አርቲፋሽን የዝንጀሮ ጥፍር ነው ጠጉር የፈረሽ ጭራ ነው ጡት ወይም ዲያሊያቸውን ቄጣቸውን ወለጡታቸውን ጡታቸውን ስቦንጅ ነው። ትወላለቁ የሚወላለቁ እንዲያሻንጉሊት ናቸው። ስለዚህ ዱቄ ፊታቸው፣ ጠባሳው፣ ቡጉሩ፣ ማዲያቱ እንዲያይታይባቸው ዱቄት ነው ዱቄት፣ የቤት ቀለም፣ የቤት ቀለም በአይነት አይደል? ያንን ተቀብተው ነው የሚሄዱት። እና የኢትዮጵያ ሴቶች አሁን

ዋጋ ከፍላል አብሮሽ፣ ዋጋ ከፍላለታለች። ቢሆንም ግን ካናዳ ህድ ያለሁ ብላለች። ትህድ በቃ አንድ ሰው ማለት ነው። ምንም ሆነ ምንም፣ በተለይ በፍቅር ዙሪያ አንድ የሆነ ከፍተኛ ጠብ ወይም ነውር ወይም የሆነ ነገር ታየሽበት፣ ባልሽን ባላይ ሆነሽም ተመልሶ፣ ወንዱም እንደዛው ሚስትህን የሆነ ነገር ከፍተኛ የሚያስነውር አደጋ ታየህባት፣ ሁለተኛ ሚስት አትሆንህም። ታታ ገቢው ወይም ታታ ፈቅሪው ታገባሽ ወይም ታያፈቅርሽ በፊት የፈለግሽውን ማድረግ የፈለገውን ማድረግ መብቱ ነው። ያ የሚጠየቀው በዛን ሰዓት ወላጅህ ወላጇ ነው እንጂ አንተ ወለሱ አይመለከትም። ታትገባቡ በፊት ግን ፍቅረኛሞቹ ናችሁ። ተተጋባችሁ በኋላ እኔ እንጃ በቃ እኔ እንጃ ሁሉ ነገር በቃ አንድ ባልና ሚስት ማለት እኮ ጋሽዬና ብርሻ አባት ተናግሮታል። እናት ለልጁ አካሏን አታሳይም። ልጅ ለእናቱ አካሏን አታሳይም። ሳ ሴት ልጅ ግን ለባሏ ባል ግን ለሴት ልጅ አካሉን ያሳያል። የዚህን ያህል የትዳርና የሚስት ቁልፍ ያለው በቃ ጂኦግራፊ ማለት ነው። ስለዚህ ለሚስት ዋጋ መክፈል አለበት፣ ለባል ዋጋ መከፈል አለበት።

አገር መሪ ስልትሆን ትችላለች። ጎበዝ ተሆነች። በነገራችን ላይ አንድ ሰው ጎበዝ ተሆናችሁ የማገዙት የማበሉት የማታደርጉት የማሰሩት ምንም ነገር አይኖርም። ጎበዝ ተሆናችሁ መንግስት የደረሰበት ቦታ ትደርሳላችሁ። ጎበዝ ተሆናችሁ ጎበዝ ብቻ። በፊት ሶስት ብር ስድስት ብር የሚሸጥበት ምግብ ቤት ሰው ገብቶ ለመብላት ገንዘብ የለኝም እያለ እያየ ነበር የሚያልፈው። አሁን አሁን እንኳን ይቶበርሁ ነው ሰው ሆነው አድርገው ከፍተኛ ባለስልጣን የማይዝናናበት ቦታ ህዲሆነ የሚዝናኑት ገብተው ምግብ የሚበሉት ገብተው አልጋ ይዘው የሚተኙት ማለት ነው። በምን በመስራታቸው እና የሰው ልጅ ተሰራ ተማንም እና ተምንም በላይ ያገኛል፣ ይኖረዋል፣ ይይዛል። በቃ አንድና አንድ ማለት ነው። ምንም ጥርጣሬ የሌለው እና ሩታ ደግሞ ጎበዝነሽ እየሰራይ ነው እዛ ምዲያ ተሰራ ላይ ትለወጣለች። በቃ እንኳን አይደለም እጮኛ በሰርግ በምን ያልተጋባ ሶስት፣ አራት፣ አምስት፣ ስድስት ላይ ተወልዶ ሲፈታላል። አበበ ብሄር ከበደ ይመጣል። ጦስ ሽንታ ሆጂ። እኔ የምለው ተካናዲያ ጉዞሽን ሩታ ወደ ኋላ እንዲያትቀሪ አሁን አይመስልሽም? ኋላ ነው የሚቆጭሽ ምክንያቱም የለመድ ልማድ ያሰርቃል ተማድላል። የሀገራችን ሰው አንዴ ሴት ልጅ ጋራ ወንድ ልጅ መልከስ ከስተ ጀመረ ማለት ነው፣ መቼም ቢሆን አይተውም። ለተወሰነ ሰዓትና ሰው ነቅቶብኛል፣ ሰው ያየኛል ሊልና የተወሰነ ሰዓትና የተወሰነ ደቂቃ ጋቢልና ማለት ነው አይ ረስተውልኛል፣ አይትተውታል ሊሉና መልሰው እንደገና ይነሳሉ ውድ ብልግናቸው እና አትመኝ ንካሽን፣ ደግሞ አስወርድ ይሻል። ቀለበትሽን አውጥቶሻል። በቃ የፊቱ እንኳን በሁለት ቀን በሶስት ቀን ይፈታ ነበር። እዛው ጓደኞቻችሁ ይፈቷቸው፣ እንትን ያስታርቋችሁ ነበር። ጠቡን ይፈቱት ነበር። ያሁኑ በጣም ከባድ ነው። ኦልሞስት ባልሳሳት የሁለት ወር ከሁለት ወር በላይ ሆናችሁ ሁኖም ሳለ ማለት ነው። በዙሪያችሁ አረብ አገርም ሆናችሁ ኢትዮጵያም ሆናችሁ ጓደኛ አታብሱ። በነገራችን ላይ ሰው ለሰው መድኃኒት እንዲሆነው መጠን ሰው ለሰው በሽታ እንዲሆነ ይህን ማወቅ አለባቸው። ያው አሁን በፊት ሩታ እንደዚህ ዳኒ፣ ጽጌ ሁሉን ነገር ጓደኛ በሌላ ጊዜ ሰላማዊ ፍቅር ነበር ያላቸው። ይበላሉ፣ ይጫዋታሉ፣ ይጠጣሉ። የሆነ ነገር ብትኖር ቢጣሉም ራሳቸው ይፈቱታል። አሁን እኮ ጋሽዬ እስከሚመጣ ቆየት ብለው ደግሞ አጎት፣ አክስት፣ እናት፣ አያት መጥተው ውስጥ የሚያስታርቋቸው በአደባባይ ነው የሚጠብቁት ማለት ይቻላል። እንግዲህ ጋሽየተ ቦታጀራ ድረስ መጣ እና ሀባይ ገልቤ ጎበዙ ነው ምስጢሮቻችሁን ለሰው እንዲያታዋሉ አትንገሩ እያልኩ ነው ብዙ ጊዜ መክሬያችኋለሁ። ሰው ለሰው በሽታ ነው ጥሩም እንዲሆኑ በሽታም ነው። ስለዚህ ራሳችሁ በቃ ራሳችሁ፣ በተለይ ደግሞ አደባባይ ሚዲያ ማለት እኮ ከባድ ነው። አይደለም ዛሬ የሚታይ ነገ ገና ያልተጠነሰሰ ያልተፀነሰ ህፃን፣ ያልታሰበ ህፃን ተጸነሶ ተጠንሰሰ ተወልዶ አልጎ የሚያየው ሚዲያ ነው። ነውር ነው። በቃ ባልና ሚስት ራሱ ብትጣል ባልና ሚስት ትጣላ አልግ ያስታርቀዋል ይላል። እዛው በውስጣችሁ ይቶበርም ብትሆኑ ማለት ነው። ሚዲያ አታውጡ ጠባችሁን። ብዙዎቹ ብዙዎቹ አሁን ይጣላሉ ሚዲያ ላይ እያወጣሉ ጠባችሁን ለምን ብትጣሉ እንኳን እንዲያልተጣላችሁ ሆናችሁ ይቶብሱ። በቃ ለነበረን ቆይታ እጅ ጋር እያመሰግናለሁ። ቀጣይ እስከምንገናኝ ደህና ሆኖልኝ። ቪዲዮ ላይ ሸር ሰብስክራይብ እያደረጋችሁ አበረታቱ። ብልጥ ሆኖ እሺ፣ ቻው